ኢትዮጵያን ሰብስክራይብ ያድርጉ፣ ይወዳጁ፣ ያጋሩ። እኔ የቅዱስ ጳውሎስን ነገር ታሪክ ሳነሳው ለየት ዝም ይለኝ። ምንድን ነው? ድሮ ተማሪዎች እያለን ክፍል ውስጥ በጣም ረባሽ ልጅ ይኖራል፣ በጣም የሚረብሽ አስቸጋሪ ልጅ ይኖራል። እና አንዳንድ ብልጥ አስተማሪዎች ምን ያደርጋሉ? ይህን ረባሽ ልጅ የክፍሉ አለቃ ያደርጉታል። የክፍሉ አለቃ ሲሆን ክፍሉ ሰላም ይሆን። እግዚአብሔር ይህንን የሚመስል ነገር ነው ያደርገው። በጳውሎስ ሕይወት ውስጥ ቤተክርስቲያንን አውቋት ነበረ በትምህርት ተከራክረው እንዳያሳምኑት ኦሪትን በደንብ የተማረ ነው። ለሕግ የቀና ሰው ነው። ስለዚህ ክርስቲያኖችን ለማሳደድ የቆረጠ በጣም እስር ቤት እየጨመረ የነበረ ሰው እና ይህንን የሚያደርገውን ስራ ደግሞ የበለጠ ሕጋዊ ሰውነት ሰጥቶ ከሮም ደብዳቤ ተቀብሎ በደማስቆ ካሉ ማለት ነው ተቀብሎ እየመጣ እያለ ነው መንገድ ላይ ነው ያስቆመው፣ ክርስቶስ ያስቆመው በመብረቅ ድምፅ ምክንያቱም ሳውል በትምህርት የሚሰማ አይደለም፣ በሐዋርያት ትምህርት የሚሰማ አይደለም። በመብረቅ በኃይል ሳውል ሳውል ስለምን ታሳድደኛለህ? አለው ማና አንተን የማሳድደ አለው የናዝሬቱ ኢየሱስ ነኝ አለ። እንግዲህ ክርስቶስ ከተናቀች ናዝሬት ነው የተወለደው። የናዝሬቱ ኢየሱስ ነኝ ብሎ በታላቅ ትትና ሆኖ ተናገረው። ከዚህ በኋላ አይኑ ታወረ ማለት ነው እንደምታደርግ ይነገርሃል። ሐናንያ የሚባል ሰው አለ፣ ወደሱ ሄዳለው። የሚገርመው ቅዱስ ጳውሎስ በዚህ መሰረት ተጠመቀ ወደ ክርስትና መጣ ማለት ነው። የመጀመሪያዎቹ ክርስቲያኖች ጳውሎስን መቀበል በጣም ፈርተው ነበር። ምክንያቱም የሚያውቁት ክርስቲያኖች ሲያሳድድ ነው። በጣም እና የመጀመሪያው አጥምቅ ተብሎ የተነገረው ሐናኒያ ራሱ ሂድና አጥምቀው ሲባል ረጌታ ወይ፣ እሱ ክርስቲያኖችን እኮ የሚያሳድድ ነው ብሎ ለእግዚአብሔር ሊነግረው ፈለገ። አይ የለም ስሜን በአሕዛብ ዘንድ ይሸከም ዘንድ የመረጥኩት ምርጥቃ ነዋል። አሁን ዛሬ ከሐናኒያና ከጳውሎስ የምናውቀው ጳውሎስን ነው። ከኛ የሚበልጡ ሰዎች እኛ አሳንሰን ልናስባቸው እንችላል። እና መረጠው፣ ምርጥ አደረገው። በሆነ ለመናገር ጫማው እንደ ሽንኩርት እስኪላጥ ድረስ መከራ ተቀብሎ ዓለምን ዞሮ ያስተማረ ሐዋርያ የቤተክርስቲያን ብርሃን መሆን የቻለው ሐዋርያው ቅዱስ ጳውሎስ ነው ማለት ነው። በጳውሎስ እንግዲህ በጣም ፈሊጥ የሚያውቅ ሰው ነው። በጣም ክሪቲካል ሰው ነው። አንደኛ ሮማዊ ዜግነት አለው። በአባቱ ሮማዊ ዜግነት አለው፣ በእናቱ አይሁዳዊ ነው። ይሄ የዛን ጊዜ የቅኝ ገዢዎችም የተገዢዎችም ወገን አለበት ማለት ነው። ጳውሎስ ሁለተኛ ፈሪሳዊ ነው ደግሞ እና የትኛውን ካርድ መቼ መሳብ እንዳለበት የሚያውቅ ሰው ነው። ለምሳሌ ሰዱቃውያንና ፈሪሳውያን ተሰብስበው ሲጨቃጨቁ ቁጥራቸውን ያይና፣ ግማሽ ፈሪሳውያን ግማሽ ሰዱቃውያን ሲሆኑበት እኔ ፈሪሳዊ ስለሆንኩ እኮ ነው እንደዚህ ብሎ እንደ ፈሪሳይ ሆኖ ሲናገር ተገልብጠው እርስ በርስ ወደ መጣላት ይሄዳሉ። እሱ ሾልኩ ይወጣል። በጣም ፈሊጥ የሚያውቅ ሰው አካሄድ የሚያውቅ የመጀመሪያውን ዘመን ስታዩት በጣም የሚገርም ቅዱስ ጳውሎስ ፈሊጠኝነት ወይም አስተዋይነት ይታይበታል። እንግዲህ ከዚህ በኋላ ይሄ ዘመን ሐዋርያት ወደ እያገሩ እየዞሩ የሰበኩበት ነው። ዘሞስ ሚነንት ፋዘርስ ኦፍ ዘ ቸርች ሚል መጽሐፍ በእኛም ቤተክርስቲያን በአማርኛ ቤተክርስቲያንን ዕወቅ ሚል መጽሐፍ እንድታነቡ ጠቁማቸዋለው። የመጀመሪያዎቹ ሐዋርያት ወደየሀገሩ ሐዋርያ ሆነው የሄዱበት መንገድ በጣም ይገርማል። አሁን እኛ ሐዋርያ የምንለው በእግሩ ሄዶ የሆነ ሀገር ሄዶ የሰበከ ነው። ሐዋርያት ግን በጣም ሪስክ ያለው አገልግሎ ነበር የሚያገለግሉት፣ ማለት ጣዖት የሚመለክበት ሀገር ሄደው ከዜሮ አስተምረው ነው ክርስቲያን ማድረግ የቻሉት። እና የሚገርም ነው። አልቦ ነገሩ አልቦ ነቢብ ዘይተሰማ ቃሎሙ፣ ከአንድ ድምፅ ያልተሰማ የለባቸው። ውስተ ሁሉ ምድር ወፃ ነገሮም፣ በምድር ሁሉ ቃላቸው ወጣ እስከ አጽናፈ ዓለም በጻ ነቢቦሙ እስከ ዓለም ዳርቻ ድረስ ደግሞ ንግግራቸው ወጣ ይላል። ሐዋርያ ጾመው ጸልየው ተዘጋጅተው የክርስቶስን ወንጌል ዓለም ላይ ማዳረስ ችለዋል። እና አስራ ሁለቱም ሐዋርያት ከዮሐንስ በስተቀር የዮሐንስ አከራካሪ ስለሆነ ሰማይታት ሆነው ነው ያረፉት። አንድ ሐዋርያ የተመሰገነ የለም በነገራችን ላይ የተሸለመ እንኳን ለዚህ አገልግሎት እናመሰግናለን መሰግናለን የተባለ አንድ ሐዋርያ የለም። ሁሉም በስቃይ ነው የሞቱት። ጴጥሮስ ተዘቅዝቆ ተሰቅሎ ሮም ላይ ወስደው ሊሰቅሉት ሲሉ ሲያይ ጌታ በተሰቀለበት ሊሰቅሉት፣ ኧረ በፍጹም እኔ አይገባኝም፣ ዘቅዝቃችሁ ስቀሉኝ፣ እሱ በተሰቀለበት አልሰቀልም ብሎ ተዘቅዝቆ ተሰቅሎ፣ ወንድሙ እንድርያስ ኤክስ መስቀል ዓይነት ሴንት አንድሪስ ክሮስ የሚባለው በእሱ ላይ ተሰቅሎ፣ ግማሾቹ እንደነ ቶማስ ያሉትን ቆዳቸውን እየገፈፉ በቆዳቸው ላይ ጨው እየነሰነሱ በብረት አልጋ ላይ እያደረጉ ሐዋርያት በሙሉ በጣም በአሰቃቂ ሁኔታ ሰማዕታት ሆነዋል። በዓለም ሳላችሁ መከራ አለባችሁ አይዟችሁ አይዟችሁን ያለምን አሸንፍዋለሁ ዓለም ቢጠላችሁ እንዳይደንቃችሁ ምክንያቱም ከእናንተ በፊት እኔን ጠልቶኛል ብሎ ጌታ ተናግሮ ነበር እና አስራ ሁለቱም ማዋርያት ህይወታቸውን ትተው ሙሉ ህይወታቸውን ለክርስቶስ አሳልፈው ሰጥተው የነበሩ ናቸው። ወደ የሀገር ስብከታቸው የገቡበት መንገድ በጣም የሚገርም የሚገርም ለምሳሌ ቅዱስ ዮሐንስ እና አብሮ ኮሮስን ስታዩ ዮሐንስ አንድ ቦታ ላይ ሆነው ቁጭ ብሎ ያዝን ነበር። የጌታን ወንጌል ሳልሰብክ በቃ እንደው ቀረው ብሎ ያዝን ነበር። ከዛ ምን አደረገ? ወደ አንዲት ከተማ ሄዶ የአንዲት ሴት ቤት አገልጋይ ሆኖ ተቀጣ። እንጨት እንደሚፈልጥ፣ ውሃ እንደሚቀዳ ሆነው ቅዱስ ዮሐንስ ወንጌላዊና አብሮ ኮሮስ የሚባለው ደቀ መዝሙሩ አብረው እዛ ቤት ውስጥ ስራ እየሰሩ እያለ በአጋጣሚ የዛ ቤት ባለ እመቤት የንጉሱ ልጆች ሞግዚት ነበረች ሮምና ትባላለች። እና እሷን ተከትለው እዛ እያገለገሉ ቆዩ። መጨረሻ ላይ ልጆቹን የንጉሱን ልጆች ይዛ ጣዖት ቤት ስትሄድ ተከትለዋት ሄዱ። ጣዖት ቤት ሲገቡ ጣዖቱ ላይ ያለው ሰይጣን እነ ቅዱስ ዮሐንስ መምጣታቸውን ሲያይ የክርስቶስን አገልጋዮችን ሲያይ ጣዖት ቤቱን አናወፀውና እነዛ ሕፃናት ሞቱ። ከዛ እናንተ ኃጢአተኞች እናንተ መታችሁ አማልክት ተቆጡ ብላ ቅዱስ ዮሐንስን ስትመታው ለምን ትመቺናለሽ? አስነሱ ብትይ ይሻላል ብሎ ጸልዮ፣ እነዛ ሕፃናት ከሞት አስነሳቸው። በዚህ ምክንያት ይቺ ሴት በክርስቶስ አመነች። የእሷ ቤት የመጀመሪያው ቤተክርስቲያን ሆነ ሮምና ለተባለችው ለዚህ ሴት ዮሐንስ መልክቱን ሲጽፍ እመቤቴ ሆይ ብሎ ይጽፍላል። ለዚህ ሴት ይሆ እና አብዛኞቹ ሰራተኛ ሆነው አትክልተኛ ሆነው ተቀጥረው ቀስ ብለው እየሰበኩ ለምሳሌ ወንጌላዊ ማርቆስ ወንጌል የሰበከው ጫማ ሰፊ አጠገብ ሄዶ ቆመ። ጫማ ሰፊው እየሰፋ እያለ ሱ ወጋው። ሲወጋው አምላኬ ብሎ ጮኸ። ምን ማለት ነው አምላኬ ያለው? አይ አላቀውም። ይህንን ልንገርህ ብሎ አስተምሮ ክርስቲያን አደረገው። እንደዚህ እያደረጉ በየሁኔታው ገብተው በጣም በአስደናቂ ሁኔታ ክርስትናን አስፋፍተዋል። ሐዋርያዊት ቤተክርስቲያን ነች የምንለው ለዚህ ነው።